አብረሽ ወይ ኡስታዚ እንዴት ነ ሰላም ነው አለው ለንደም አለ እንዳነ ሰላም ለኛለ ይቤት ሰብ ይቤት ጨዋታ ነው አይ ይቤት ጨዋታ ነው እንግዲህ ጎራ ቢያለው ደና ነ ጎሮን ከስረ እየሰማ ነው በራሴ እያነጣጠርኩም እየሰማው ነው ከራሴ ጋር ያነጻጽርኩ ደና ነ ልኝ አለና አልহামዱሊላህ ሁሉ ሰላም ነው ሁሉ ሰላም ነው ግን አንድ ነገር ማለት እፈልጋለሁ። የሚቀድም ዲን ነው፣ እውነት ነው ደግሞ። ወንድሞችም ደግሞ ሲነኩ ግን ዝም ማለት አለብን። ዲን እኮ ራሱ ዲን ማለት ምንድን ነው? አንተ የምትረዳው ዲን ማለት የሆነ የእምነቱ ነገር አቋማ አይደለ? የሆነ በውስጡ ያለው መሰረቱ፣ መገለጥ እኮ ነው ብለን ነው የምናምነው። ዲን መገለጥ አይደለ እኮ ስለዚህ መገለጡ ከአምላክ ዘንድ ከሆነ እውነት አይደለ የትኛው ነው የሚቀድመው? እውነት ነው። በእናንተ አቀል ነው ነቀል ነው የሚቀድመው? ትርጉሙ በአማርኛ ነቀል ማለት ዲቫይን ሬቭሌሽን ነው። አቀል ማለት ደግሞ አይምሮ ነው፣ ማይንድ ነው። ማይንድ ቢሳሳት ማነው የሚያርመው? ያው ሰው ነዋ እኮ የሰው አይምሮ ሰው ነው የሚያርመው እኔም ትክክልኛ አንተም ትክክል ነው ብለህ ማይ ኦፒኒየን እያልኩ ልቀጥል ነው ማለት ነው። ኦኬ ዲኑ ነው ማለት ነው። ልክ ልክ፣ አሁን እንዳልከው ዲቫይን ሬቭሌሽን እሱ ነው እውነት፣ ነቀል ምትለው ማለት ነው። አቀል ግን ከሆነ ግን ሊሳሳት ይችላል። አቀል ግን ምንድን ነው? ሁሩፋት አለ ሚቶሎጂካል ሊሆኑ አፕሮቾችን ፊልተራዎት የምናደርግበት ነው። ስቲምባርት የምናደርግበት ነው። ገብቷል? ፊልተራዎት የምናደርገው የምናጠራው፣ ተረት ተረቶችን ወይም ሚቶሎጂካል ሊሆኑ አፕሮቾችን የምናጠራው በአቀል ነው። ገብቷል? በአቀላችን እናረግፈዋለን። ማራገፊያ ነው። በተረፈ ከአቀል ያለፉ ነገሮች አሉ እራሱ ነገሮች አሉ እንደዚህ አይነት ነገሮች አሉና እውነት የሚባለው ነገር ዲን ራሱ እውነት ነው ግን ሰው ሰው አንድ ሰው ዲን ላይ ጥፋት ሲያጠፋ ያንን ሰው ማድረግ ያለበት ምንድነው በወስ መስመር መቅተ ይበት በትቢት አይደለም አንተ የተሻለ ከሆነ ምናምን ሳይሆን መጣና ይሄ ነገር አሂ ይሄ ነገር ሀቢቢ ልክ አይደለም ይሄ ነገር እንትራለ ከዲን አንፃር እናውራበት ነው ያ ሰው ግን አንዴ ተናግሬዋለሁ አንተ ለምንድን ነው የምታርመኝ በዕውቀት በልጣለሁ ምናምን ነገር ምናምን ብሎ ካለ ተመካከረበትና ከዛ በኋላ የማይስተካከል ከሆነ ያን የተሳሳተበትን ፓርት አውጥተ በስነ ስርዓት የነገር ስህተት ነው፣ የተሰራጨው ትክክል ነገር አይደለም፣ አስተካክሉ ብለ እንት ማለት ይችላል። አንዳንዴ ደግሞ ከደበረ ደግሞ ስም ሳጠቅ ስም ማስተማት ይችላል። በዛ መንገድ የሚያወራው ማለት ነው። አዎ እንደዛ ነው። በእኛ በኢስላም እንደዛ ነው። እንት ነው የሰው ስም ማንሳት በአምስት ጉዳይ ይፈቀዳል በኢስላም። ሐሜት ሐራም ነው በኢስላም በፊል ሑጁራት ምዕራፍ 43 ምዕራፍ 49 ቁጥር 13 ላይ እንደዛ ነው፣ 12 ላይ እንደዛ ነው የሚናገረው። የወንድሙ ስጋ እንደመብላት ነው ተብሎ ነው የተባለው። ረሰላለ ሰለም በሐዲስ ላይ ጅብሪ ወስዷቸው ሲያዩት ምንድነው፣ ምን አድርገው ነው ሲባል የሰው ስጋ ይበሉ ነበር እና ሐሜት የተከለከለ ነው። በሶስት ጉዳይ ግን የሰው ስም ማንሳት ይቻላል፣ በሶስት ነው በአምስት ጉዳይ አይ ቲንክ የመጀመሪያው ስምሳ ጠቅስ እከሌ እንደዚህ ያደረገ ብለ ፈተዋ ለመጠየቅ፣ ሁለተኛ የተበደለ ሰው በደሉን ለመግለጽ፣ ሶስተኛ ደግሞ ቃዲ ዳኛ ፊት፣ አራተኛ ደግሞ እንደዚህ እየተባለ ያው አምስተኛው መሰለኝ በምንድነው ኡማውን የሚጎዳ ነገር አንድ ሰው ካደረገ ያንን ሰው ስሙን ጠቅሰ ልክ አልሰራም ተመክሮ አልሰማም፣ ስለዚህ ጥንቃቄ ያደርጉ ተጠንቀቁት ማለት ይቻላል በሸሪያችን ነው ነው ትምህርታችን ማለት ነው። እናንተ እንዴት ነው የምታደርጉት? አሁን አንድ ሰው እያያችሁ ቢያጠፋ እና ሚዲያ ላይ እያሰራጨ ጸጥ ስላላችሁ ማለት በሌለበት ይህ ነገር ልክ አይደለም ብላችሁ አታስጠነቅቁም? ምክክር አታደርጉም? ይሄ ልጅ ቢስተካከል እስኪተመካከርበት አትሉም? ይባላል እንዲ ሰው ስም አንሳት ነው ግን ሐሜት አይደለም አሁን እሱ አዎ ይባላል ስምም እየጠቀስክ እኮ ልትናገር ትችላለህ። ግን ደግሞ ለምሳሌ አሁን ትክክለኛው በሆነ ቦታ ላይ እና መስመር ላይ ሆኖ አሁን አንተ ባልከው በቃ ትክክለኛ ሆነውን ነው እስልምናን ዲን እያስተማረ ያለን ሰው ደግሞ እሱን ደግሞ በሐሰት ለሚወነጅሉት ሰዎች ለእነሱ ሰው መቆም አትችልም፣ መናገር አትችልም። እንደ ሐራም ነው ሲጀመር፣ ደሊል ሳይኖረ እኮ መናገር አትችልም ነው ማለት፣ ሐራም ነው እሱማ። እንደዛ ከሆነ ስም ማጥፋት ነው፣ ወንጀልም የዋቅ ነው። በነሳ እንኳን አይመለስም። እሱ እሱ ራሱ ይቅርታ ካልጠየቀው በስተቀር አላህ ዘንድ ትጠየቅበታለህ። ምንም ምክንያቱም አንዳንዴ ለፖለቲካ ብለ አንተ ስለምጠላው ብቻ የሆነችችን አጋጣሚ ተጠቅመ ልደብድብ ምናምን ካልክ እሱ ሐራም ነው። ማድረግ ያለብህ ሊላሂ ነው፣ ላላህ ብለ ነው ማድረግ ያለብህ፣ ባላህ መንገድ ነው ማድረግ ያለብህ እንጂ እንደዛማ ከሆነ ነፍስያ ነው። ኢጎሴንትሪክ ይባላል። ኢጎሴንትሪክ በኢስላም አይፈቀድም። ቴዎሴንትሪክ ነው ያለው። በእናንተ የትኛው ነው ያለው? ኢጎሴንትሪክ ነው ቴዎሴንትሪክ ነው ያለው ምን ማለት ነው ሁለቱ? ኢጎሴንትሪክ ማለት በቃ ራስ ሰልፍ ሴንተርድ እና አንተ ራስ ነፍስህ ብቻ ክብርያ የምትጠብቅ የአንተን ክብር የምታስጠብቅ ለአንተ በቃ ለሰው ብለ ደግሞ ምትጨነቅ ለሰው ብለ ምትጨናነቅ ሰዎች እንዳይወቅሱና እንዳያሞግሱ ሰው እንዳያሞግስህ እና ሰው ደግሞ እንዳይወቅስ እያልክ ምትሰራቸው ስራዎች ምን ይባላሉ? ኢጎሴንትሪክ ይባላሉ ማለት ነው። ኢጎሴንትሪክ ደሞ ማለት ደሞ ሊላይ ብለ ነው የምትሰራው የሰዎች ሙገሳም ወቀሳም ለአንተ አይሞቅም አይበርድም፣ አይጣፍጥም፣ አይመርህም። ቀጥታ ማለት ነው እንትን ያለው ማለት ነው። አይ ቲንክ ቲዮሴንትሪክ ክርስትና ውስጥም አለ። አዎ እሱ ነው። ምንድን ነው ያልከው? ቲዮ ቲዮ ቲዮሴንትሪክ እና ኢጎሴንትሪክ። ኢጎሴንትሪክ ማለት ኢጎ ከሚለው ከግሪክ ቃል ነው የመጣው። እኔነት እነሱ ማለት ነው። ኢጎ የሚያጠቃው ሰልፍ ሴንተርድ ማለት ነው። ራስ ራስ ተኮር ማለት እራስ ተኮል ላይ ማለት መብትህን በጣም ቃንት ትላለህ፣ ምናምን ነገር ሁሉ ሰዎች እንዲያቆለ ባብ ውስጥ ትፈልጋለህ። ሁሉ ነገር በቃ ልቅደም እኔ ልቅደም እኔ ልቅደም የሚል ነገር ሲመጣ እሱ ዮሴንትሪክ ይባላል ወይም ነፍስያ ይባላል በኢስላም አስተምሮት ውስጥ። ከዛ ደግሞ ቴዮሴንትሪክ ደግሞ የሚባለው ደግሞ ቴዎስ ማለት አምላክ ማለት አምላክን ሴንተር ያደረገ ሊላ ይባላል። ሚያደርገው ኢላህ ማለት አምላክ ነው። ሊላህ ማለት ደግሞ ለአምላክ ብለህ የምታደርገው ማለት ነው። እውነት ነው። እሱ ነው አመታው እሱ ነው ይሄ አይ እንግዲህ መሰግናለሁ ሁሉ ሰላም ነው አልহামዱሊላ ቤት ሰብጤና ሁሉ ነገር በጣም ያልና አልደረሰም ይሆናል አንተ አላየሁም ምን ተፈጥሮ ነው እንኳንም አልሰማሁም ከማልጠብቀው ሰው ስለሆነ ያንን ነገር ያየሁት ደነቀኝ በጣም ንገረን ኧረ ደስ አይልም ደግሞ የምር ያስጠላል በጣም ስም ማጥፋት የሆነ መወንጀል የሆነ አቃቂር ማውጣት ከማጠብቀው ሰው ስታይና ስትመለከት ያው በጣም ያስደነግጠሃል። አንዳንድ ጊዜ ያው አንተ አሁን የጻፍካቸው ጽሑፎች አሉ አይደል? ጻፎች በጣም የሚያቀል ሰውን አሁን በጣም እኮ ያስደነግጥሃል። እኮ መጻፍ እኮ መጻፍ ማለት እኮ የሆነ ራፖር እንደሚጻፈው እኮ አይደለም፣ ወይም ማመልከቻ እንደምጻፈው እኮ አይደለም ጉዳዩ ብለ ለከሌ ምናምን ብለ እኮ እንደምጻፈው እኮ አይደለም። ብዙ ጥረት እኮ ይጠይቃል፣ ብዙ ልፋት ይጠይቃል፣ ብዙ ድካም ይጠይቃል፣ ብዙ ስራ ይጠይቃል። እኮ ዝም ብሎ ባንዴ እኮ ፊጥ ብሎ እኮ የሚጻፍ ነገር አይደለም። አየህ አንድ አምሳ ሉክ ስልሳ ሉክ መጻፍ የማይችል ሰው ተነስቶ ስድስት ሰባ ስምንት መጽሐፍ የጻፈን ሰው ሲተች ሲናገር ያስደነግጣል። ማኔ ነው እንዴ እኔ አዎ አዎ ያዘ ወንዳና የዝሆን እንት እንደ ያለኝ ጥርስ ነው ያለኝ። አያውሽ አኔ እኔ እኮ አይሞቀኝ አይበርደኝም። ምክንያቱም እንትን ነው እኮ ሲጀመር እንትን አለ፣ ደጋፊ እንዳለ ሁሉ ተቃዋሚ መኖሩን ደግሞ መቀበል አክሴፕት ማድረግ አለ ማጠብቀው ሰው ወሒድዬ፣ አጠብቀውማ እኔ ደግሞ በጣም የማከብረው ሰው እምወደው ሰው የምናገርለት ሰው የሆነ ባሽሙር እና በሽሙጥ ሲሄድ ቃሉ ራሱ በጣም ችግር የለውም። እኔ ምንም አይመስለኝም። አሁን በቀደም አንድ በጣም ጥናት አጠናንና እዚ ቲክቶክ ላይ ውይይት አድርጌ አላውቅም ከሆነ ቲክቶክ እና ዙም ሚቲንግ ላይ በቲክቶክ ተላልፎ ነበርና ከተወያየው አንድ ለአንድ ውይይት ሰዓት ተመድቦ ቀጠሮ አናውንስ ተደረገ ምናምን ነገር የለም። ረጅም ጊዜ ነው እና ቲክቶክ እንደመጣው አንድ ውይይት ማድረግ እፈልጋለሁ ብዬ ከፕሮቴስታንት መካከል ዶክተር ተስፋዬ ሮቤልን ታውቃቸዋለህ። እሳቸው ጋር ዲቤት ማድረግ እፈልግን እና እሳቸውን የውይይ ጥሪ ያቀረብኩኝ ምንም መልስ አልሰጡኝም። ምንም ማለት ምንም መልስ አልሰጡኝም። እኔ እሳቸውን የመረጥኩበት ምክንያት በጣም በእውቀት በጣም አያል ናቸው ስነ ስርዐት አላቸው ረጋ ያሉ ሰው ናቸው ምናምን ነገር መራከባጠ ጦሮ ነው ብዬ ሞከርኩኝ ግን አልተሳካም እስ ከኦርቶዶክስ ደግሞ አንድ ቀንም ኦርቶዶክሶችን እንትን አይልም ምናምን በሚል ተነሳና ማን ነው ረጋ ያለ የሰከነ ይህ ዝም ብሎ ሞክድ ማይደራረግ ብሽሽቅ ውስጥ የማይገባ ማን አለ ምናምን በሚል ከዛ በኋላ መምህር በረከት አዝመራውን አሰብን ማለት ነው ከዛ በኋላ አሰብንና ጨረስንና በቃ አይከሳቸው ጋር ውይይት ጥሪ እናድርግ ምናምን ብለን የሆነ አጋጣሚ ሳገኝ ያው እናገራለሁ ምናምን ብዬ ቤት አጋጣሚ በቀደም ጠራዋቸው፣ የውይይት ጥሪ ብዬ ከዛ ሜሴንጀር ላይ ጽፎለታለሁ። ያው እንትን ላይ ቲክቶክ ምንድን ነው ፌስቡክ ላይ ፎሎ ስላረኳቸው ትምህርታቸውን እከታተላለሁ የእሳቸው። ከዛ በኋላ ጻፍኩላቸው አልመለሱም? እሳቸው ወይንም በዝና ነው ማውቀው ነገር ግን ምን አይነት ልጅ ምን አይነት ነው ወይድን እስቲ ስለ ወይድ ንገሩኝ፣ ብለው ሲሏቸው ባለጌ ነው ጋር ተወጥ ነው እውቀት የለው የቲክቶክ ምን ደርተኛ በቃ ምን ያላሏቸው ነገር አለ። ኦኬ በቃ እንኳን ሸሹኝ አልኩኝ። እስኪ በቃ ይደረስ በደምብ አድርገው ነው ያጠበው። እንዴት ደረሰ? ይመረጁ አንተ ጋር ኖ አይ ይመጣል እኮ እኛ ግሩፕ አለን። ከዛ ታጥለው አጣጥለው አጣጥለው ነገሯቸው። ኦኬ ከዛ ሲነግሯቸው እኔ ዝም አልኩኝ። እኔ የምር አዘንኩኝ በእሳቸው ማለት ለምን እዛ ቦታ ላይ እንዴት ተገኙ እሳቸው የሚል ዝም ብሎ ጥያቄ ነገር ፈጠረብኝና እስቲ ይሁን ብቻ ምናምን ስል ጻፉልኝ። ወይድ ወይድ እንዴት ነው ምናምን ብለው ጻፉልኝ፣ በሜሴንጀር ላይ ጻፉልኝ። ደወልኩላቸው፣ ከዛ ቀጥታ ማውራት ጀመርም ማለት ነው፣ እናሳቸው ማለት ነው። ልክ ስናወራ በጣም ነው የተግባባ ነው፣ በጣም ስርዓት አላቸው። አረጋ ያሉ ናቸው። ያው አንቱም እላቸው ታውቃለህ። በጣም እድሜ በጣም ብለው አይደለም ግን አርባ ቤት ውስጥ ምናምን ሊሆኑ ይችላሉ በግምት እንዲሳስባቸው ማለት የኔም ታላቄ ናቸው። ግን አንቱም እላቸው ከአክብሮት ከእውቀታቸው የተነሳ ነው። እና በጣም መጽሐፍ ጽፈዋል። የጻፉት መጽሐፍ የልቡና ችሎት ይባላል። አንበውቱላችሁ እኔ ነው ሪኮመንድ ማድረጋችሁ መጽሐፍና፣ ወደ 400 ገጽ ምናምን ይደርሳል። እዛ መጽሐፍ ላይ ስለ እስልምናና ስለ ክርስትና ተዋሶ ብለው አሪፍ አሪፍ ነገር ጽፈዋል። ስተት አለበት። ነግሬያቸዋለሁ፣ እኔም በስልክም ነግሬያቸዋለሁ እና ስተት አለበት። ለዛም ነው ውይይቱን የፈለግኩት። ተውሒድና ስላሴን እያነጻጸሩ ያቀረቡበት ነገር ልክ አይደለም። ስላሴ ቢብሊካል አይደለም የሚል ነው እኔ ሙግቴ ራና ስለዚህ በቃ የራሳችን ሀሳብ ብንለዋወጥ ታሪክ እንሰራለን። የሆነ በኦርቶዶክስና በሙስሊሞች መካከል ያለው እንትን የሆነ ጥሩ ጥሩ ነገሮች ይመጣሉ የምር ለመናገር ይሄ ለማሸነፍ ለማብጠልጠል ምናምን ነገር ነጥብ ለማስቆጠር ምናምን የሚለው ብዬ አስቤ አልነበረም ያወራኋቸው። ከዛ አልኳቸው እንደዚህ ምናምን ስላቸው፣ እሳቸውም ሌላም ሰው ጠይቀው ምናምን አውቀው ተረድተው በዛ በመጨረሻ ላይ ስምንት መጽሐፍ እንደጻፍኩኝ ሰሙ። አንዳንድ ነገሮችን ሲያውቁ እሳቸው ይቅርታ አሉኝ። ይቅርታ ለተፈጠረው ነገር ምናምን ሲሉ፣ አደባባይ ላይ የግድ መውጣት አየለበትም ምንም ነገር ምንም አብሽሩ አልኳቸው። እሳቸው አብሽሩ ምናምን ነገር ማለት ሶሪ ለተፈጠረው ነገር እንደዛ ሲያደርጉ ማለት ያው ደስተኛ እኔ ምንም ያልኩት ነገር የለም ጸጥ ብዬ ሳዳምጥ ነበር። ያው ሲያብጠለጥሉኝ ማለት ነው። ሲያብጠለጥሉኝ ያው እነዛ ሰዎች ምንድነው ያው ይንቀናል ነው ይንቀናል፣ ያው እንወያየው ነው። ምናልባትም እስቲ ኑ ንወያይ ምናም ብዬ ብላቸው እርግጠኛ ነኝ ላይመጡ ላይ ይችላሉ። ያው እንደማላገኛቸው ስለሚያውቁ ከዛ አንጻር ነው እነዚህ አይነት ሰዎች የሚደነፉት ማለት ነው። እኔ ደግሞ ድንፋታም ሰው ዝም ብሎ የሚጮህ ነገር ሁሉ ቦምብ አይደለም ብዬ አስባለሁ። አንዳንዴ ቆርቆሮ የሚጮዋል ብዬ ስለማስብ ንቄ የምታዋቸው ሰዎች ናቸው እንዲህ ዓይነት ነገሮች ማለት ነው። እና ላጫቸውና ቅርሻታቸውን ይጥረጉ መጀመሪያ ስለምላቸው እንደ ስድብ ነው የሚያዩት። የሰሩትን አዲስ ዓለም ላይ ሰምታ ላይታ የሚያደርጉት ነገር ነገር እና ደባሪዎች ናቸው። በቃ የሆነ እንደ የሃይማኖት ሰዎች አይመስሉኝም። ምን እራሴ ማለት ነው ለእንትንም ለስብህናም እራሱ የሚመጡ ነው አይደሉም እና ነገርኳቸው፣ ያለውን ነገር ሁሉ ነገርኳቸው። አዲስ ዓለም ላይ ምን እንደተደረገ የነበረውን ነገር ምናምን ነገር አልሰማሁም አሉኝ። በጣም አዘኑ ቸው ማለት ነው። መጨረሻ ላይ ያሉኝ ምንድነው ስላሴ ከባድ ኮንሴፕት ነው፣ ከበድ ያለ አርእስት ነው። ሞር ፊሎሶፊካል ነው። ስለዚህ ነገረ ክርስቶስ ላይ ወይም ነገረ ድህነት ላይ ብንወያይ አመርቂ ነው አሉኝ። ስላቸው ችግር የለውም አልኳቸው። የትኛው እንትን ላይ ግን እንዳልኩ እኔ መጽሐፍን የጻፍኩት ቆይቻለሁ። እንትኑ ምንድነው አርጊመንቱን ማወቅ ፈልገዋል የኛና ነገረ ድነት በኢስላም ላይ ያለውን የመጽሐፌን ማንበብ እንደሚፈልጉ ነገሩኝ። በቃ ማንበብ እንትናለ ሲመቻቸው ኮንታክት ያደርጉኛል። እኛውን በሰላም ነው የተለያየ ነው አልኳቸውና ብታይ ያሉኝ ምንድን ነው፣ የሆነ ነገር ላይ ሊያደርጉት ነው ምናምን ለሲላቸው ነበር። እሳቸውን ሲያስፈራሯቸው እንትን እጄ ረጅም እንደሆነ ምናምን አደገኛ ሰው እንደሆንኩኝ ጠልፌ ለመጣል እንደሆነ ምናምን። እኔ ሲጀመር ውይይቱን መቅረት ይችላል አልኳቸው ለሳቸው ግን እንደዚህ አይነት ስብዕና የምጠራም ሰው አይደለሁም። ተከባብሮ ጥሩ ጊዜ ይኖሮ፣ ሁሉም ሰው ትምህርት የሚያገኝበት መድረክ እንዲኖር ነበር ፈልገው የነበረው። አይ ከተባለ ደግሞ ውይይቱ ይቀራታል እንጂ ምንድነው ሰው ማስቀየም አልፈልግም ምናምን አልኳቸው። አ ችግር የለው ምናምን ብለን እኛ በሰላም ነው ያለን። ኮንታክት አለኝ ብላይ እነሱ ደስ ይላል ደስ ይላል። እኔም እኮ የጥሪ ያቀረብክበትንም ድምፅ ያው ሰምቼዋለሁ። ምንም የኮን እንከን እንኳ አይገኝበትም። ረጋ ብለህ ቀስ ብለህ ነው እንግዲህ በሚጣፍጥ ቃል ጥሪህን ያቀረብከው። ያው እታች መንደር ያው ጫጩቶቹ ጋር ነው እንጂ ትንሽ ረብሻና ሁከት ብጥብጥ፣ ግጭት የተፈጠረው በሁለታቸው መካከል ያለው ነገር ሰላም ነው። ግን አንዳንድ ጊዜ ምን መሰለ እንዳልከው ቆርቆሮ ሁሉ ስለጮህ ላደነግጥ ትችላለህ። ግን የማጠብቀው ነገር እንደው እንደዚህ ይሆናል ብለህ የማጠብቀው ሰው በጣም የምታመሰግነው የምታደንቀው ሰው ወርዶብህ፣ ዝቅ ብሎብህ፣ አንሶብህ በጣም ታች ሆኖ ስታየው በጣም ትደነግጣለህ። በቃ ቃሉ ራሱ በጣም የሚያስጠላ የሆነ ያለው፣ በቃ አሽሙሩ ያለው፣ ሾርኔ ያለው በቃ የሆነ ነገሩ ሁሉ በጣም የሚያስጠላ ነገር ነው። በዛ ላይ ደግሞ አጫፋሪዎች አሉ። በዛ ላይ አጨብጫቢዎች አሉ። በዛ ላይ በጣም አራጋቢዎች አሉ ስታያቸው ማለት ነው። እና አንተን ግን ያው ጥሩ አድርገሃል፣ አሪፍ ነው። አንዳንድ ጊዜ ዝም ብሎ ማለፍ ጸጥም ነው ማለፍ ትልቅ ነገር ነው። እና እግዚአብሔር ይርዳክ፣ ያብዛል ይህንን ጸጋ መቻሉን እንትኑ ለእውነት በጣም ከልቤ ነው የምነግርህ። አፕሪሽ ሳላረግ አላልፍም። አዎ ቴንክ ዩ እናመሰግናለን። ያለው ነገር ያ ነው እንጂ የምልህ ሌላ ቦታ ለሚወራው ነገር ኃላፊነትም አልወስድም ማለት ነው። ይሄኛው የእሳቸውን የሚመለከት ነገር ስለሆነ ሰዎች ያመጡልኝ። ለዛ ነው እንደዚህ ሲያብጠለጥሉ የነበሩትን ሰዎች ምን ያህል ባለጌዎች እንደሆኑ ምናምን ነገር ነው እንትን የተባለው ማለት ነው። ይህን ይመስላል ቴሌግራም ላይም ኦዲዮ አስቀምጫለሁ፣ የነበረን ቆይታ ምን እንደነበረ የሚያሳይ ከእሳቸው ጋር እንትን ብያለው ነው። ምክንያቱም እኔ ያልቀደዋቸውም ራሱ ለምን ዲሲፕሊን አይደለም፣ አንድ ሰው ስትቀዳው መጀመሪያ መጠየቅ አለብ፣ ልቀዳውት ነው ምናምን ነገር ብላቸውም ደግሞ ፈቃደኛ ላይሆን ይችላል። ፖለቲካ ነው እ ፖለቲካ ደግሞ አስጠልቶኛል ብሎ ፖለቲካ ሰዎች የሚሰሩት አንድ ሰው አምኖ ነው፣ በውስጥ የሚያወራ በውስጥ ያወራሁን ነገር መቅዳትም አደባባይ ላይ መዘርገፍም አስፈላጊ አይደለም። እና እኔ አልቀደዋቸው እንትንም አይደለም ስለበናይም እንደዛ አይፈቅድልኝም። እና ጥሩ ጥሩ ሰዎች አሉ። ኢንሻአላህ አንድ ቀን ደግሞ ጥሩ ጥሩ ሰዎች ሲመጡ ጥሩ ውይይት እናደርጋለን። እንደና እንደገና ደግሞ ምናልባትም እንደዚህ ሆኖ ምን ላይቀጥል ይችላል። ምለ የሆነ ሃላፊነትም ብዙ እየበዛበት ሲመጣ የቤተሰብ ሃላፊ ስትሆን ልጅ እየበዛ ሲመጣ ምናምን እንደ ድሮ ላትሆን ትችላለህ። ለዚህ ወደ መድረኩ ላትመጣም ትችላለ። የሆነ ሳል ላይ ነው የምንጠቀመው ግን ስንጠቀም ተከባብረን የሆነ መሰረት ጥለን ብንሄድ ብዬ አስብ ነበረ። በክርስትናው ላይ ምስልምና ላይ ጥሩ የሆነ ዲስከሽን ቢኖር መከባበሩ ቢኖር ብሽሽቁ አይተኮነ በኮስት የሚወያዩ ሰዎችን ስታያቸው መልስ የለህም መልስ የለህም ምናምን ተታቶ ነው የሚለያዩት መጨረሻ ላይ መልስ የለህም እኮ የለህም በቃ፣ ቀጣይ ቀጣይ ቀጣይ ጥያቄ ይላል። በቃ ሲታደፉ ነው የምታየው? ይሄ መንፈስ መንፈሳዊ ነገር ነው ወይ ማለት ምንድነው? ዓላማው ምንድነው ትላለህ። አንዳንዴ ማን ነው የሚማረው? ከዛ አብዛኛውን በኮስት ውይይቱ ጭቅጭቅ ነው የታከውን ሲወያዩ ማለት ነው። እና ምንድነው የሚማሩት ማለት ታች ያለው ይማራል። ራሳቸው ሲማራሉ ደስተኛ ናቸው፣ ግን ምናምን ትላለህ። እና እኛ ደግሞ ያሰብነው የነበረው እንደዛ ነበር። አንድ ከኦርቶዶክስ መምህር አረጋ ነው ምናምን ይባላል፣ የሳቸው ጓደኛ አለ። እሱ አንደኛ አዋይ፣ ከኛ ደግሞ ጋዜጠኛ አብድረሂም አለ ሁለት ሁለት ለአራት ውስጥ ገብተን ሁለት አወያዮች ይኖራሉ ሁለት አወያዮች ይኖራሉ ቆንጆ ጊዜ መስመር ስንስት እነሱ ያረሙናል ተውሉናል ህዝብ ደግሞ ታዳሚ አለ ምናምን ይሄ ግን ዝም ብለህ አንተና እሱ ብቻ የምታወራው ከሆነ የሆነ ሰዓት ላይ ወይ ሰዓት በሰዓት ትጣላለህ ምናምን ነገር ይሄ የህፃን ልጅ ጨዋታ ሆኖ ነው የሚያልፈው ያን ፓርት ነው ደግሞ እኛ ደግሞ ምንድነው ተረጋግቶ ማውራት ከተቻለ እርግጠኛ ነኝ ሳይኮሎጂው የእስልምና ሳይኮሎጂው በጣም ሀይለኛ ነው አይችሉትም ራሱ ኖርማል ማለት ነው ዝም ብሎ አንድ ሰው ስለ ተውሒድ ዝም ብሎ ቢያወራ፣ አንድ ሰው ስለ ስላሴ ዝም ብሎ ቢያወራ ታች ያለው አዳማጭ የሚፈርደው ወደ ወደ ተውሒድ ነው የሚፈርደው። ዝም ብለህ ስትመለከተው ማለት ነው። ለምን ስላሴ በጣም ኮምፕሊኬትድ ነው። ተውሒድ ደግሞ የሰው አይምሮ ኦፕሬት ማድረግ በሚችልበት ፈንክሽን ማድረግ የሚችልበት ፕሮሰስ ማድረግ በሚችልበት መልኩ ቁራና ሀዲስ ላይ የመጡ ነገሮች በቃ ሲምፕሊ ከተፈጥሮ ጋር የተገናኙ ነገሮች ናቸው። ያኛው ሞር ፊሎሶፊካል ነው። ለዛም ሰዎች ስላሴ ላይ መወያየቱን የማይፈልጉት አብዛኛውን ሰዎች ማለት ነው። እና በሳይኮሎጂም በሎጂክም የበለጠ ነገር እንዳለ ነው ያውቃሉ። ለዛ ነው በስነ ስርዓት መዋየት የማይችሉት እኛ ቤት መጥተው በስነ ስርዓት የማይጠይቁት ማለት ነው። የሆነ አንዳንዴ ግለው ይመጣሉ። የሆነ ሳለ ማለት ነው። ይዋጣልን ይለዋል። ትፈራኛለህ ይላል። የማታውቀው ሰው ማለት ነው። ባለፈው አንዱ መቶ ምናል እኔ እኮ በጣም ነው የምትፈራኛለህ። መቶ እኔ እኮ አላውቀውም እኮ ለመጀመሪያ ጊዜ ነው እና ምንድን ነው እና ምናምን ስላቸው አረኛ ማናቀውም አሉኝ። ምን እውቀት አለው አልኳቸው። እንጃ በቃ ምን መጥቶ ትፈራኛለህ እኮ ምናምን ስለምትፈራኝ ነው እኮ ምናምን። መቶ አሉኝ መጥቶ ያቃል። ከዚህ በፊት ነገር ቢየስት መጥቶ አያውቅም አሉኝ። እንዲህ አይነት ሰዎች ናቸው ያሉት እና በሳቅ ነው የሚገሉኝ እኔ። አንዳንዶቹ ማለት አንዳንዶቹ ደግሞ የውይይት ጥሪ ይሉና አልፈራም እንደማንኛውም ሰንዳል መስለሽ ነው ምናምን ነገር ይላል። እዛ አንዴ የውይይት ጥሪ አንዱ ጠርቶኝ ከስድስት ወር በኋላ አይቼው ማለት ነው እንደ ዞር ዞር ስል መጥ መጥተዋል ምንድን ነው ለውስታዝ ወይድ የውይይት ጥሪ ይላል። መፈራ እንዳይመስልህ ደግሞ ምናምን ነገር ቤትን ቆልፈ ታጅበ በሰዎች ስት እውቀት ያለ እንዳይመስልም እውቀት እኮ የለህም ምናምን ሲል ሰማት እንደ ሳገላብጠው አላቀውም ራሱ ከነ መፈጠሩ አላቀውም እኮ እኔ እና እንደዚህ አይነት ሰዎች አሉ ለማለት ፈልጌ ነው። ባቢሎን ባቢ ወይ ኡስታዝ፣ ሰላም ብያለሁ። ሁላችሁም እንዴት ነህ? ደህና ነኝ። ያው የዳመነው አምላክ ይመስገን። እሺ ሁሉ ሰላም፣ ሁሉ መልካም ነው፣ ሁሉ አሪፍ ነው። እኔ ውይይቱ፣ አንተ ያቀረብከውን የውይይት ጥሪ በጣም በጉጉት ስጠብቀው የነበረ ውይይት ነውና አሁንም እየጠበቅኩ ነው። ግን አጋጣሚ ትናንት ከአባታችን ከበረከት አዝመራን ንግግር ሰማሁና አሁን ደግሞ አንተ ስትናገር ሰምቼ ምን አሉ ትናንትና እንደዚህ ከሆነ እንደዚያ አይነት ንግግር ለምን አስፈለገ እያልኩ ነው እ ምን አሉ ትናንትና መጽሐፍ። አዎ መጀመሪያ መጽሐፋችንን ማንበብ አለበት ነው ፊድባክ መስጠት አለበት፣ መጀመሪያ መታየት አለበት። እንዴ ምን አይነት እሱ፣ ትናንትና አይደለም ነገር ነው፣ ትናንትና ሳይሆን በፊት ያድሩ ነው፣ ተለይ እኔና እሳቸው ከማውራታችን በፊት ነው። ይሄ መጽሐፌን መጀመሪያ ይገምግምና የተን እንደ ሁኔታው ምናምን ያሉት

እ አንድ ሙስሊም እንኳን ከጻፍኩት መጽሐፉን አራት ዓመት ወይ አራት ዓመት ነው፣ አምስት ዓመት ይሆንኛል አሉ። አንድ ሙስሊም እንኳን በስነ ስርዓት አላነበበውም፣ አንብበው አልተቸውም። እና የመጀመሪያ ተቺው አንተ ነህ አሉኝ። እኔ መጽሐፋቸው በደንብ ነው ያነበብኩት፣ ሙሉን በዛ ላይ ነው፣ በመጽሐፋቸው ላይ ነው መነጋገር የፈለግኩት ያለውን ነገር ማለት ነውና፣ እንደዛ ብለው አፕሪሺየት አድርገውኝ ምናምን ነገር ነው እንት ያሉት። መጽሐፍ ማንበብ ራሱ በጣም የሚገርም ነው። አንድ ሰው እንኳን ከሙስሊም አይደለም ተቸውት አነበብኩት ያለኝ ሰው አልነበረም እና ለመጀመሪያ ጊዜ ነው የሰማሁት አሉ እሳቸው ማለት ነው። በእንትን ያሉት ማለት ነው። አይ ቲንክ እኛ ተግባብተናል። ቴሌግራሜንም ሰጥቻቸዋለሁ የኔን እንዲያዩት አንዳንድ ነገር ጽሁፎችን ምናምን ነገር እንዲያዩት ምናምን ነገር እንትን ብያቸዋለሁ ማለት ኦዲዮን ያስቀመጥኩትን ኦዲዮ ወር ኦልሬዲ እሳቸውም ሰምተውታል። ለምሳሌ ይቅርታ ጠየቁ ብዬ ስናገር ፈጥሬ አይደለም ማለት ዝም ብዬ አይደለም ራሱ እሳቸው ይቅርታ ለተፈጠረው ነገር ምናምን ነገር ብሎ በጣም ጨዋ ናቸው። እንደምታስቧቸው አይደሉም። ጥሩ ሁኔታ ነው ያለ። ጥሩ እድል ነው የማውራት እድሉ በማግኘታችን ተከባበር የተለያየ ነው። ውይታችንም በነዚ አይነት መልኩ ይሆናል ብዬ ነው ማሰብ። ወደፊት እንሻላ ወደፊት ከመጡ ማለት ነው ይህን ይመስላል ማለት ነው። ሌላ ቦታ ደግሞ የውይይት ጥሪ አንዷ ልጅ ሳትጠይቀኝ ሳታስፈቅጠኝ ቀን ሳትነግረኝ ምን ሳት ነግረኝ ሰዎችን ጋብዛለች እራሱ ማለት ነው ይኸው ይጥሪ ብላ ማለት ነው እና አይታችሁታል እሱን ደግሞ ነው ኦክቶበር አምስት ኦክቶበር አራት ምናምን ነገር ምናምን ብላ ምናምን ና አነገረችኝ ይመቸኛል ይመቸኝ ከኔጋ ኮንታክት የላት ምናምን ነገር ሰው ላይ ጠርታለች እራሱ ራሱ ማለት ነው ማነው የሚመጣላት ያወቅ እኮ መስሎኛል እኮ ተግባባችሁና ተስማምታችሁ ያወራችሁ እኮ መስሎኛል አላውቃትም እንትኑ የሚልኝ ኦፖርቹኒቲ የሚልኝ መጀመሪያ አይጠይቅም እንዴ ይመቸዋል ጊዜው ይመቸዋል ወይ ምናምን ነገር አርዕስቱ ይመቸዋል ወይ ማለት የተሰጠው አርዕስት የተሰጠው ነጥብ ይመቸዋል ወይ ምናምን ነገር አይጠይቅም እንዴ ሲጀመረ እኔ አሟቂ ነኝ እንዴ የሶቪየት ምንም ያወቀው ነገር የለም ማለት ነው። አላወራችውም። ኧረ ወላሂ እንዳንተ ከባድ ከባድ ነገር ነው። እኔ አወራችው ፎቶ እኮ በቃ ፎቶውንም አድርጋ ነው ከየር ምንም፣ የአንተንም ጎን ለጎን አድርጋ ልክ ሁሉን ነገር በቃ እንደጨረሰች አድርጋ ነው የተናገረችው። አዎ፣ አይ ያው ምናልባት አንድ ለጥፍ ያለውና በሌሉንታ ይመጣሉ ነው አይ ቲንክ እሱ የሚመጣ አይመስለኝም። የማይመጣው እኔ ፈርቶኝ አይደለም፣ የማይመጣው ኤርሚ እኔን ፈርቶኝ ሳይሆን ኖርማሊ ማለት ዲሲፕሊን አይደለም የሄደችበት አካሄድ ሳታናገረው፣ ምን ሳትለው ምናምን ነገር። አንደኛ ነገር፣ ሁለተኛ ነገር ደግሞ ኤርሚ ስለ ገድል ነው የሚያውቀው፣ ስለ ባይብል ምን ያውቃል? እንዳለ ከሆነ ጭንቅላቱ ቢከፈት ገድል ነው ያለው፣ ለተክለ ሃይማኖት፣ የገድል ማት ነው ያለው። ባይብል ላይ ያን ያህል እውቀት የለውም፣ እራሱ እኮ እራሱ ምኑን ነው የሚያወራው? መጡ ገድል ላይ ጎበጣም በጣም ጎበዝ ነው። ራሱን ማለቃቸውን ነገሮች ነው የሚያወራ ራቁቱን ያስቀረው ራሱ ሰዎች በገድል አናምንም እስኪሉ ድረስ አድርጓቸዋል። ሰዎች በዛ ላይ ነው ያጠናው መሞር በተረፈ ትሪኒቲ ላይ ነገረ ክርስቶስ ላይ ምናምን ነገር የሰራው ምንም ነገር የለም። በተለይ እስልምና ላይም ደግሞ ምንም የሰራው ነገር የለም። ስለዚህ ለውይይት እሱን እንደግ እንዴት እንደመረጠችውም አላቅም።

እንዴ ባቢ ያልኩ አይደለ? እንዴ አጠገብ ተቀምጪ ምን አለበት? ሰላምቶ ከማ ጋር ተቋርጦ ነበረ ነበር። ይቅርታ ድምፅ ጠፍቶ ጣፍቶ እኔ ባኒ፣ ሰላም ሰላም፣ ነገ እንግዲህ ሰላም ብያለሁ ነው። አሎ ለባቢ፣ ይሰማል? ይሰማል ነው። ለምን አንተ እራሱ ግን ለምን አንዳንድ ጥያቄዎችን አትጠይቅም? አሁን ጊዜው አይደለማ። ሰባት ሰዓት ከሆነ ባቢዬ። አይ አሁን አሁን ሳይሆን አንዳንዴ እየተመላለስ እየተመለለስ ጊዜ ጋር የእውቀት እንትን ነውና እመጣለሁ። ለምን ጥያቄዎችን አትጠይቅም ለማለት ነው። አዎ እጠይቃለሁ። እስከዚህ እንጠይቃለሁ። እሺ በአንተ የሚጠየቅ ነው። እኔ አንዴ ሁለቴ ነው የምናገረው። ከዛ በኋላ ስለ ኢስላም መልእክቱን ከሰሙ በኋላ ሰዎች ምርጫቸውን አደጋፋቸው፣ ዝም ብሎ ወዳጅነትም፣ ጉርብትና፣ ጓደኝነትም ማንም አይከለክላቸው። ሂዳ ባላጅ ነው ካላ ጋር እንዲጨርሱ ነው መተዋቸው። ለዛ ነው አብርሽ፣ አሁን መልእክቱን ሰምቷል፣ ስለ ስለኛም ሰምቷል። ግን ቤታችን ያው ይመጣል፣ ይጎበኘናል። ጓደኛ ነው፣ ቤተሰብ ነው።